አማራ ብሔራዊ ንቅናቄ ወይም አብን የአማራ ክልል ታጣቂዎች እያካሄዱት ያሉት የትጥቅ እንቅስቃሴ ህዝቡን በእጅጉ የጎዳ መሆኑን በመግለጽ ወደ ድርድርና ሰላማዊ ፖለቲካ መድረክ በመምጣት ለአማራ ህዝብ ታሪካዊ ውለታ እንዲውልለት አጥብቆ ጠየቀ። የፓርቲው ስራ አስፈጻሚ ኮሚቴ ወቅታዊ የአማራ ክልል ሀገራዊና ቀጠናዊ ጉዳዮችን መርምሮ ባወጣው መግለጫ ሀገራችን ከመቼውም ጊዜ በላይ በእርስ በርስ ግጭትና መጠፋፋት ውስጥ ትገኛለች ብሏል። በአማራ ክልል ያለው የጸጥታ ችግር ተባብሶ በመቀጠሉ የግድያ፣ የእገታና የዘረፋ ወንጀሎች መስፋፋታቸውን ጠቁመዋል። በግብታዊነትና በጠላት መንገድ መሪነት የተገባበት የትጥቅ እንቅስቃሴ ከባድ ሰብአዊና ቁሳዊ ውድመት አስከትሏል ሲል ተችቷል። ራሳቸውን የህዝብ ብቸኛ ወኪል አድርገው የሰየሙ ግለሰቦችና ቡድኖች፣ በአማራ ህዝብ ስም የተደራጁ የዲያስፖራ ማህበራት፣ የጦርነቱ ኢኮኖሚ ተዋናዮች፣ በሙስናና ዘርፋ የተሰማሩ በየደረጃው ያሉ አመራሮችና አንዳንድ ወታደራዊ ዲሲፕሊን የጎደላቸው የመከላከያ አባላት የዘርፊያ፣ የማዋከብ፣ የኮንትሮባንድና የሰው ማዘዋወር ወንጀሎችን ግጭቱን የኢኮኖሚያቸው ቋሚ ምንጭ በማድረግ ለህዝባችን መከራ ዋና ተጠያቂዎች ናቸው ብሏል። በኦሮሚያ ክልል ሰሜን ሸዋ ዞን ሂደቡ አቦቴ ወረዳ ታጣቂዎች ዛሬ በፈጸሙ ድንገተኛ ጥቃት የወረዳዊ ብልጽግና ፓርቲ የፖለቲካ አደረጃጀት ኃላፊ ደሜ ቱሉ ልዩ ስሙ አባዶ በተባለ ስፍራ እንደተገደሉ ዋዜማ ሰምታለች። ከኃላፊው ጋር ለስራ ወደ አንድ ቀበሌ በመጓዝ ላይ የነበሩ ለጊዜው ቁጥራቸው በውል ያልታወቀ በርካታ የፖሊስና የሚሊሻ አባላትም እንደተገደሉ ምንጮች ተናግረዋል። ከትላንት ለሊት ጀምሮ የኦሮሞ ነጻነት ሰራዊትና የመንግስት ኃይሎች በወረዳው ገጠራማ አካባቢዎች ከፍተኛ የተኩስ ልውውጥ ሲያደርጉ እንደነበርም ምንጮች ገልጸዋል። በአማራ ክልል 2445 ትምህርት ቤቶች ዝግ መሆናቸው ተገለጸ። ከ1000 በላይ የሚሆኑት ደግሞ ከታለመላቸው አላማ ውጭ እየዋሉ ነው ተባለ። በአማራ ክልል ከሚገኙት 11069 ትምህርት ቤቶች ውስጥ የተማሪዎች ምዝገባ ያከናወኑት 8624 ያህሉ ብቻ መሆናቸው ተገለጸ። 2445 ያህሉ ምንም አይነት የተማሪዎች ምዝገባ እንዳልተከናወነባቸው ተጠቁመዋል። የክልሉ ትምህርት ቢሮ የክልሉን ወቅታዊ ሁኔታ በማስመልከት በአዲስ አበባ ባዘጋጀው ውይይት ላይ የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው እንደተናገሩት እስከ መስከረም 20 2018 ድረስ በክልሉ በሚገኙ ትምህርት ቤቶች ውስጥ መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ 3.96 ሚሊዮን የሚሆኑት ምዝገባ ቃል አካሄዱ። የሰሜኑን ጦርነት ጨምሮ በክልሉ እየተካሄደ ባለው ግጭቶች 6154 ትምህርት ቤቶች መፍረሳቸውንና ከነዚህም ውስጥ 1980 የሚሆኑት የፈረሱት በአሁኑ ወቅት በክልሉ እየተካሄዱ ባሉ ግጭቶች ምክንያት መሆኑን በመግለጽ የትምህርት ዘርፉን እንደ መያዣ በመጠቀም የራሱን ፍላጎት እየፈጸመ ያለን አካል የሃይማኖት አባቶች ሊያስቆሙት ይገባል ሲሉ ማሳሰባቸው ሪፖርተር ጋዜጣ ዘግበዋል። ኢትዮጵያ ለመጀመሪያ ጊዜ መስከረም 29 ምርቶቿን ከቀረጥ ነፃ ወደ አፍሪካ ሀገራት በአየርና በየብስ መላክ ትጀምራለች። ኢትዮጵያ ፊታችን ሐሙስ መስከረም 29 ቀን 2018 ለመጀመሪያ ጊዜ ምርቶቿን ወደ አፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ አባል ሀገራት በአየርና በየብስ መላክ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ይህንን የገለጸው የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት መሰረተ ግብይት ማስጀመሪያ ፕሮግራምን አስመልክቶ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ነው። በዚሁ ወቅት ንግግር ያደረጉት የሚኒስትሩ ሚኒስቴር ዴኤታ ወይዘሮ ያስሚን ዋህብረቢ ኢትዮጵያ የፊታችን ሐሙስ መስከረም 29 ቀን 2018 ለመጀመሪያ ጊዜ ምርቶቿን ወደ አፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ አባል አገራት በአየርና በየብስ መላክ እንደምትጀምር ገልጸዋል። በካርጎ ከሚላኩት ምርቶች መካከል ስጋ፣ አትክልትና ፍራፍሬ ተጠቃሽ ናቸው ያሉት ሚኒስትር ዴታዋ እንደ ቡና እንዲሁም ቀይ ቦሎቄ አይነትና ያሉ ጥራጥሬና የቅባት እህሎች ደግሞ በየብስ ወደ ኬንያ፣ ሶማሊያና ወደ ደቡብ አፍሪካ እንደሚላኩ ጠቁመዋል። በኢትዮጵያ ሰባተኛው ሀገራዊ ምርጫ በተያዘው ዓመት እንደሚካሄድ ፕሬዝዳንት ታዬ አጽቀ ሥላሴ ገለጹ። በኢትዮጵያ ሰባተኛው ሀገራዊ ምርጫ በተያዘው 2018 እንደሚካሄድና ምርጫው ፍትሐዊ፣ ሰላማዊና ዲሞክራሲያዊ በተጨማሪ በኢትዮጵያውያን ዘንድ ተአማኒ እንዲሆን መንግስት በኃላፊነት እንደሚሠራ ፕሬዝዳንት ታዬ አጽቀ ሥላሴ ገልጸዋል። ፕሬዝዳንቱ ትላንት በተካሄደው ስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ ዓመት የሥራ ዘመን መክፈቻ ስነ ሥርዓት ላይ ባደረጉት ንግግር መላው የአገሪቱ ህዝብ ኢትዮጵያ ያቀደቻቸውና የጀመረቻቸውን ግዙፍ የለውጥ እርምጃዎችን እንዲደግፍና በስፋት እንዲሳተፍ ጥሪ አቅርበዋል። አንድ ሾልኮ የወጣ መረጃ እንደሚያመለክተው ኢትዮጵያ ስድስት የሩሲያ ሱ 35 ተዋጊ ጀቶችን ለመግዛት ስምምነት መፈረሟን አመላከተ። ከሩሲያ የመንግስት መከላከያ ኩባንያ ሮስቴክ ሾልኮ የወጣ የተባለ ይህ ሰነድ ኢትዮጵያ ስድስት ሱ 35 ተዋጊ ጀቶችን ለመግዛት ውል መፈረሟን ማመላከቱ ዘግቧል። ስምምነቱ ሞስኮና አዲስ አበባ የመከላከያ ትብብራቸውን እያጠናከሩ መሆኑን ያመለክታል ተብሏል። ብላክ ሚረር በሚባለው የመረጃ ጠላፊ ቡድን መስከረም 23 ቀን የተለቀቀው ይህ ሰነድ የላቀ የሱኮይ ተዋጊ ጀቶችን ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመለክት ከ300 በላይ የሮስቴክ የውስጥ ሰነዶችን መያዙን አመላክቷል። በመረጃው መሰረት ተዋጊ ጀት ገዢዎችን በሩሲያ ብሔራዊ ምደባ ስርዓት ስር ባሉ ኮዶች ተለይተዋል። በዚህም 231 ኢትዮጵያን የወከለ ኮድ ሲሆን ኢራን በ364ና አልጄሪያ ደግሞ በ012 ተወክለዋል ተብሏል። መረጃው እውነት ከሆነ ኢትዮጵያ 6 ሱ35 ተዋጊ አውሮፕላኖችን ለመግዛት ማቀዷን ያሳያል። የዓለም ባንክ ኢትዮጵያን ጨምሮ ከሳህራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ከፍ አደረገ። ከሳራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ ስምንት በመቶ እድገት እንደሚያስመዘግቡ ባንክ አስታወቀ። እድገቱ ከነበረው ወር ከነበረው አምስት በመቶ የጨመረው እንደ ኢትዮጵያ ያሉ ሀገራት የውጭ ምንዛሬና የዋጋ ንረትን በማረጋጋትና የወለድ ቅነሳ በመከናወኑ ነው ሲል ባንኩ በየሁለት ዓመቱ በሚያወጣው የአፍሪካ ፐልስ ዘገባ አመልክቷል።